ሰው ደብዳቤ ከላከልን ያ ደብዳቤ ምን እንደሚል ማወቅ ግዴታ ነው። ከአላህ ስብሐነሁ ወተዓላ ለሰው ልጆች መመሪያ ይሆን ዘንድ የወረደልን ቁርአን ምን እንደሚል ሳናውቀው አብሮን 20 ዓመት 30 ዓመት 40 ዓመት ይቆያልና የቁርአንን ተፍሲር ማወቅ አህሚያው ምን ያህል ነው። የአላህን ብቸኛ አምላክነት ስትመሰክር የነብዩን መልእክተኝነት ማብረክ ካልመሰከርክ ዋጋ የለህም ለማለት ነው። አሁን ለምሳሌ ጓደኛ ዝም ብሎ የሚቀልድ ሰው ቢሆን ቢልክል ሊመለክት ልኮልሃል ብትለኛ ያው የቀለደ ነው የሚሆነ ወይ ወዳለ ይሆናል ወይ ምናምን ይሆናል ብዬ ነው። ደህና ናችሁ እንደምናችሁ ምናምን አለኝና በቃ ኮስተር ብሎ ተቀይሟል። እንዴት ቁርኣን ካላመጣችሁ ቁርኣን አትቀሩም ትላላቸው። እስተጂቡ ልላሂ ወልረሱል ኢዛ ደዓኩም ሊማ ዩሕይኩም እኮ ነው የሚለው። ህይወት ሊዘራባችሁ የሚችልን ነገር ይዞ መጥቶ ሲጠራችሁ አቤት በሉ ነው እኮ ነው። ምን ያህልም እድሜያችን ቢገፋ ምን ያህልም ነገራቶች ባይመቻቹልን ሰዓቶች ቢጠቡብን ለቁርኣኖች ስ ጠበብ የሚባል ሰዓት ባይኖርም አሁንም ግን ጊዜው አልረፈደም ነው። አረብኛ የሚከታተሉልን ገሌን ተፍሲር ክፈቱና ተከታተሉ። ውድ ላለን አማርኛው ምን እንበላቸው? ሰዱብን አንድ ቀን ይፈትሻሉ ሰዎቹ ይፈትሻሉ። ምን እየጻፉ ነው፣ በቃ አሳልፈው ወጥተው ውስጥ ውጭ ምን ይላሉ ብለው ሲያገኙት ተበጣጠሱት፣ አቃጠሉት፣ ምናምን ማንበብ ሞከሩ ሲያሞከሩ አመ ተባረኩ ምናምን ይላል። አይ ለሚሊዶ ለሚውለዶ ለሚኩለሁ ኩፎን አህድ ብሎ መሄድ የለበትም ብ አስባለሁ። ቆም ብሎ ይሄ አያ ስለ እኔን ምን ምንድነው ያስተማረኝ ብሎ መሄድ አለበት የሚል እምነት አለኝ።

መጀመሪያ ቁርአን፣ የቁርአንን መልእክት መረዳት ምን ያህል አስፈላጊ ነው? ሸ ምሳሌ አንድ ሰው ደብዳቤ ከላከልን ያ ደብዳቤ ምን እንደሚል ማወቅ ግዴታ ነው አይደለ? ከአላሁ ስብሐነሁ ተዓላ ለሰው ልጆች መመሪያ ሆን ዘንድ የወረደልን ቁርአን ምን እንደሚል ሳናቀው አብሮን ሀያ ዓመት ሠላሳ ዓመት አርባ ዓመት ይቆያልና የቁርአንን ተፍሲር ማወቅ አህሚየው ምን ያህል ነው? ምን ያህል አስፈላጊ ነው? ቢስሚላህ፣ አልሐምዱላ ሰላቱ ወሰላሙ ዓላ ረሱሊላህ

ከአላህ ሌላ ምንም አምላክ የለም ሊመለክ የሚገባው የአምልኮትን ከራይቴሪያ የሚያሟላ ያለሱ ማንም የለም ብለህ መስክረህ እኔንም መልእክተኛ ነው የእሱ መልእክተኛ ነው ብሎ መመስከር አለበት አንድ ላይ ነው የተያዙት ሁለት ነገሮች ናቸው እኮ አንድ ላይ እንዳይለያዩ የተደረገው የአላህን ብቸኛ አምላክነት ስትመሰክር የነቢዩን መልእክተኝነትን ማብረህ ካልመሰከርክ ዋጋ የለህም ለማለት ነው ይሄ በቃ ህፃናት ሁሉ የሚያውቁት ነገር ነው። አሽሃዱ አላላሸዱ ሙሐመድ ረሱሉላህ አብሮ ነው የሚለው። ማንም ሰው ይህንን መልእክት ያወቀ ሰው አሁን ያልከውን ጥያቄ መልስ መመለስ አለበት። እንግዲህ ነቢዩ ስ ላ ሰለም የአላህ መልእክተኛ ናቸው ብዬ መስክር ያለሁ ብሎ የሚያምን ሰው ምንድን ነው መልእክታቸው ብሎ መጠየቅ ነው፣ ይህንን ያስከትላል ላኪ ያስፈልገዋል አላህ ነው ብለና፣ ረሱሉላህ ናቸው መልእክተኛው መሐመድ ናቸው። ስለዚህ መልእክት የሚባል ነገር አለ። መልእክት ማለት ቁርአን ነው። ቁርአንን ልታስተምር ነው እኮ የሚለው አላህ፣ አንተ ልታስገድድ ሳይሆን ልታስተምር ነው። ሊቱበይነ ሊናስ ማኑዝለ ኢለይህም ምን ረቢህም ነው የሚለው ይሄንን መልእክት ታዲያ አለ ብለን ያመንስ ከሆነ ደግሞ የምን ያህል ክብደት አሁን ለምሳሌ እኔ ጓደኛ ዝም ብሎ የሚቀልድ ሰው ቢሆን ቢልክልኝ መልእክት ልኮልሃል ብትለኝ አንተ ምን ያው የቀልድ ነው የሚሆነው ወይ ወድሃለ ይሆናል፣ ወይ ምናምን ይሆናል ብዬ ነው። ግን በጣም ጉዳዩ ከባድ የሆነ ይሄ ሰውዬ ለቁም ነገር ነው የሚልክልኝ፣ ለቁም ነገር ካልሆነ አይልክም የምለው ሰው መልእክት ቢልክ እንኳን በማቀው ቋንቋ በሰፈር ሰዎች የሚያውቁት ኑሮ አይደለም፣ በአካባቢው በማይታወቅ ቋንቋ እንኳን ቢመጣ አስተረጉመዋለሁ። አንድ መስጅድ ላይ ይህንን ጥያቄ ስጠይቅ ምናሉ እንዲ ከአሜሪካን ቢላክ መጀመሪያ ከሳዑዲ ነው ያልኩት እና ሁለተኛው ከአሜሪካንስ ቢላክ ብላቸው አይ ሳላስነብበው አላድርም አሉ። እንደሆነ አጋጣሚ ሆኖ ከእሻ በኋላ ቢሆን ብላቸው ግማሽ ሌሊትም ቢመጣ ጉረቤት ያሉ ተማሪዎች ብዬ የሆነ ነገር ብቻ ሀሳቡን ሳልረዳ አላድርም አሉ። ይሄ ማለት የአሜሪካንም ይሁን ዶላር ነው ሊልክ የሚችለው ካለ ዶላር አለው። ዶላር በዚህ ተልኮላችኋል ሊል ይሆናል። የአውሮፓም ሆነ ዩሮ ነው የሚለው። ሳዑዲም ከሆነ ሪያል ነው የሚለው። ሌላ እኮ ትልቅ ነገር የሚጠብቅ የለም። ወይም አክሱ ሊሆን ይችላል። የምታውቁት ሰውዬ ገሌ ሙቷል፣ ገሌ ባህር ገብተዋል፣ ገሌ ስደት አለሁ ሲሉ ምን ሊሆን ይችላል? ያን ደብዳቤ ያዘ እንኳን ሳላስነብበው አላድርም ካልን

በጣም እኔ ቅድም ባልከው ባነሳሁት ነው ወይም ባለፈው ትምህርታችን ላይ እንዳለ ባነሳሁት እንትን ላይ እዚያ ቅዱስ ቁርኣን ድርጅት የመራው አንድ የሚገርም ታሪክ አጋጥሞኛል። አሁንም መልሼ አነሳዋለሁ። እዚህ ጋር የተያዘ ስለሆነ ነው። በዚያ ጊዜ ዩኒፎርም መሀል ላይ ተጀምሮ ነበር። መሀል ላይ ዩኒፎርም ዩኒፎርም ደብተር ምናምን መስከረም ላይ ተማሪዎች ይገዛላችኋል አይደል? ተማሪዎች እናንተ ማንም ወላጅ ከየትም ተቸግሮ ተጨንቆ አመቱ ሁሉ አስቦ ነው የሚገዛላቸው። እና ቁርኣን ግዙ አለ። ቁርኣን ስንሰጥ ስንሰጥ ቆይ ላልቻላል ግዙ አላቸው። ግዙ ተብለው ትእዛዝ ሲሰጥ ወላጁ አጉረመረመ። አሁን ስ አበዙት ደግሞ ቁርኣን ግዙ ይሉናል። ዝም ብሎ አያስቀሩም መባል ተጀምር እንደዚህ ያሉ ሲሉ ይገርመኝ እ ማን ነው እንዲህ የሚላችሁ እስቲ፣ ለምን በነፃ አያስተምሩም? የሚሉ ሰዎችን ለማያውቅ ብዬ ቁርአን ያልያዙ ልጆችን አባሩ አልኩኝ። ብዙ ተማሪ ተባረረ። የሚቀጥለው ቀን በሳምንት እንገዛለን ምናምን እያሉ ወላጆች ብተው አስገቡ። አንድ ባለስልጣን ግን ይሄ የመሬቱ ስልክ ነበረ ማለ ገመዱ ደወለልኝ። ማን ነው እንደዚህ፣ ገሌ ማን ሙሐመድዘይን? አለኝ። እንዴ ደህና ናችሁ? እንደምን ናችሁ? ምናምን አለኝ እና በቃ ኮስተር ብሎ ተቀይሟል። እንዴት ቁርአን ካላመጣችሁ ቁርአን አትቀሩም ትላላቸዋል። በምን ይቅሩ አልኩት። አሁን ገባኝ። ይበቃ ቄ ላስወራው ስለፈለግ ታዲያ በምን ይቅሩ ይዘው ቁርአን ካላመጡ አትሰጧቸው። ከየት እናመጣለን? አትገዙም ምናምን አለኝና አሁን እያጠበብኩበት እጃለሁ ነት ይገኛል እንዲሁ ለሁሉም መግዛት አንችል ምናምን እያልኩት መጣና ብለ አልኩት። ትንሽ ደከመ። ከዚያ በኋላ ሱማ እውነት ነው ምናምን ሲለኝ ትንሽ መናገር አለብኝ። ደብተር ያላመጣ ተማሪ ብሎ ዳይሬክተሩ የትምህርት ቤቱ ዳይሬክተር ሲመልስ፣ ለመንግስት አትሰጥም ብለው ታውቃለህ? አልኩት። አይ እንደው ምናምን ስላለመዳችሁን ነው አለኝ። ግን ትዝ ያለኝ የሰው ልጅ ቁርአንን ከደብት ከዚህ ከሂሳብና ከምናምን ትምህርት እኮ በታች አድርጎት አስቦት ነው ማለት ነው አልኩት። ለቁርአን ራሱ መክፈል እኮ ይከብዳል፣ አይከፍሉም አስጠኝ በኋላ ደግሞ ውድድር መጣና፣ ሰማንያ አካባቢ ላይ አስጠኝ ነገር መቅጠር ጀመሩ። ትንሽ የሐፈዙትን አስጠኝ። ለአስጠኝ አይከፈልም ሂሳብ። እስካሁን ድረስ የቁርአን አስጠኝና የእንግሊዝኛ አስጠኝ አንድ አይደለም ሂሳባቸው፣ ፍጹም። አሁንም ቢሆን ኢትዮጵያ ሙስሊም የቁርአኑን ነገር ተረድቷል ብዬ አስባለሁ። እንደዚህ ነው ያለው እና የቁርአን አስፈላጊነት ህይወት እኮ ነው።

የረሱል ስ ላ ለም ሐዲስ ሊቱበይነ ሊልናስ ማኑዝለ ኢለይህም ምን ረብሂም ልታብራራላቸው የተወረደ ነገር አለ። ያን ወማ ንጢቁ ዓን ልሃዋ ኢን ሁወ ኢላ ወሕይዩ ከቁርአን ውጭ ለምን ትናገራለህ እንዳትሉት መሐመድን እኮ ነው እሱ የሚናገረው የቁርአን ማብራሪያ ነው ለማለት ነው እኮ። ስለዚህ የቁርአን አስፈላጊነት በአንድ ቁጥር፣ በአንደኛ ህይወታችን ላይ የዱንያም የአኸራም ሰዓደት ዳሬን ለማግኘት የሚያስፈልግ ትልቅ ነገር ነው። ብዙዎቻችን በዚህ ላይ ግን ምን ያህል ተዘጋጅተናል አላውቅም። እዚህ ጋር እያይዘን የምናነሳው ነገር አንድ ሰው ከቁርአን ከራቀ ለምሳሌ ከቁርአን የራቀ ህይወት እንዴት ነው ሊኖር የሚችለው ማለት፣ ቁርአን ሳያቅ በነዘር ራሱ ሳይጨረስ ሊሆን ይችላል የሚሞቱ ሰዎች አሉና፣ ምን አይነት ህይወት ነው እንደዚህ አይነት ሰው የሚኖረው? ነኮ እኔ እንደው ይሄ ቁርአን ቂያም ቀን ልክ የነበረ ቁርአን ልኬ ነበር። መልእክቱን አነበብከው፣ ሰማኸው፣ ምን እንዳለ ሰምታሃል ወይ ቢባል ምን ሊል ነው? ምን ሊል ነው? እኔ ሁላችንም እኮ ቁርአንን በሚገባውን ያህል አውቀናል ማለት አለው፣ ግን ቢያንስ ለማወቅ እየተሞከረ። እኔ አስታውሳለሁ፣ ሸሆጀሌ መስጂድ ጀማ በጣም ማደንቃቸው ሽማግሌዎች አሉ፣ የሞቱም አሉ፣ አላህ ማራቸው ያሉትም አሉ። እንዲሁም በእንደዚህ ያለ ላይ በጣም ትኩር ብለ እንጮህባቸው እኛ ምን ሸምግለናል፣ ከዚህ በኋላ ሊገባን ነው ወይ? አብዛኛ ሰሓባ ያነበበው እኮ ቁርአን የተማረው ከእናንተ እድሜ ጋር ሆኖ ነው ስንላቸው፣ ቁርአን አሊፍ ብለው ጀምረው ቁርአን ያከተሙ ተፍሲር ስናቀራብረ አሁን የሚከታተሉ ሰዎች አሉማማር ማለት ይህ ነው። የመጨረሻው አካባቢ ሲመጣ ቁርአን ሳይቀራ የሰው ልጅ እንዲ ከጌታው ጋር መገናኘት

እድሉ የሌለው ሰው አለ እየፈለገ እድል የሚያጣለ፣ ቁርኣን አጠገቡ የሚያቀራው ሰው የሌላለ። ግን ከተማ ላይ ሁኖ አጠገቡ ዑለማዎች እያሉ ቁርኣን ሊያቀሩ የተዘጋጁ ሰዎች እያሉ ይሄ ሁሉ እያለ አሁን ደግሞ ቴክኖሎጂውም እኮ እያስተማረ ነው ያለው ዩቲብ እኮ ከፍተህ አንድ ሼክ እንዲያቀራ ብታደረግ አሊፍ ባታ ቃይዳ ኑራንያ የሚያቀራ ፈልገህ ልትማር የምትችልበት ጊዜ ላይ እያለ ቁርአንን ሳይቀራ ከጌታ ጋር መገናኘት ከፍተኛ ጥፋት ነው እና ሊጠነቀቅበት ይገባል። በጣም ተመልካቾቻችንም እዚህ ላይ እንዳደራ እንዲወስዱት የምንፈልገው ነገር ምን ያህልም እድሜያችን ቢገፋ፣ ምን ያህልም ነገራቶች ባይመቻቹልን፣ ሰዓቶች ቢጠቡብን ለቁርአን መቼስ ጠበበኝ የሚባል ሰዓት ባይኖርም አሁንም ግን ጊዜው አልረፈደም ነው። መጨረሻችን እስከ መምጣቱ በፊት በቻልነው መጠን በቻልነው ጥረት ቁርአንን ለመረዳት ለመቅራት፣ ያልቀራን ለመቅራት፣ ያልተረዳን ለመረዳት፣ ያልሐፈዝን ለመሐፈዝ እንስራ ለማለት እንወዳለን። ሼክ፣ ቀጣይ እንድናነሳ የምፈልገው ነገር ደግሞ ስለ ቁርአን ተፍሲራችሁ ነው። በቅርቡ ያስተዋወቃችሁን የቅዱስ ቁርአን ተትርጉም አለ አደለ? እንዴት ሀሳቡ መጣ? ቁርአንን ለመፈሰር መች ነው ጅማሩ የሚለውን ትነግሩ። ትልቅ ታሪክ ነው። እርግጥ በዚያኛውም ትንሽ ያነሳው ይመስለኛል። አሁን ሰሞኑን ደግሞ አንዳንድ ተጨማሪ ኢንፎርሜሽኖችም ስላሉኝ እሱን ማውሳት እፈልጋለሁኝ፣ እና ብጅታዎችም አንዳንድ ነገር ተነስተዋል። እኔ ይህን ቁርኣን አማርኛውን ማንበብ የጀመርኩት ሸኼ ጋር መቅራት ጀምር፣ የሀጅሳኔ አማርኛ ከሌሎቹ መሻይኮች ለየት ያለ ሆነብኝ። ያው እኔ ቃል በቃል ብዙ ትርጉሙ አይቸግር እንትን አይከብደኝም አረብኛውን አውቅ ያለሁ ተምሬያለሁ ብዬ ግን አቀራረባቸው እንትን ይላል። በኋላ እኔ መተርጎሙ በአማርኛ ራሱ አላውቅም። ሸኾቹ ሐጅ መሐመድ ሳኒ ሐቢብና ሸኽ መሐመድ ሳዲቅ የሰሩት እና ሌሎችም ጓደኞቻቸው የሰሩት በአማርኛ መጽሐፉን አላስታወስም ግን የሆነ ነገር ሲፈስሩ ይገርመኛል። በኋላ ለሸኾቹ ለሸኽ ሰዒድ አሕመድ ሙስጠፋ አጠገቤ እንደዚህ የሚቀመጡት እና ይሄ ነገር ከየት ነው ያመጡት እንደዚህ በጃጅተው ኪታቡን ሲጽፉ ነዋ አሉኝ። ኪታብ አልኳቸው። ቆይ በኋላ እነግርሃለሁ፣ ዝም ብለህ አዳምጣሉኝ። ስንወጣ ለካን ሸይኽ ሰዒድ ከኔ በፊት እዚያ ክፍለ ሀገር ራሱ ሲቀሩ በዚህ አማርኛ እየተረዱ እንደቀሩ ነገሩኝ። ከእንግዲህ እኔ እኮ እኛ ቤት አማርኛ ማንበብ ሐራም ነው ተብለን ነው ያደግነው። ቤት ውስጥ እኛ ያከፍራል ተብለን ነው የምናውቀው። በኋላ ነው ማንበብ የተንትን ያለው እና ኪታብ አላቸው። ስንወጣ አገኘሁኝ፣ ገዛው፣ አማርኛውን ገዛው። የሐጅ አየሁት አነበብኩኝ። ምናምን ሳይ እንኳን ለጀማሪ ቁርአንን ምነቱን ለማያውቅ አይደለም ለእኔ እንኳን ቁርአኑን እያወቅኩት አብዛኛው ማዕናውን ለማቀው ሰው እንኳን ቁርአኑን ካላስታወስኩኝ አማርኛ አንብቤ የመረዳት አቅሙ በጣም ከባድ እንደሆነ አየሁት። እንዲያው መጀመሪያ አማርኛው አልገባይ ብሎ ነው። አማርኛ ደግሞ የእናቴ ቋንቋ ነው። ለምንድን ነው ብዬ ደጋግሜ ሳነበውም አይገባኝ አላኩ ሊ ሐል እንደዚያ እያነበብኩ ቀጠልኩኝ። ተፍሲር ጨረስን ሻ ሐጅ ዛኔ ላይም እኛም ማቅራት ጀምርን ምናምን። ግን ሁል ጊዜ ይቸግረኛል። በኋላ ወደ ማቅራት እየገፋሁ በህድኩኝ ቁጥር ሰው በተለይ ተማሪ መቶ መከታተል ሲጀምር አረበኛ የሚከታተሉልን ገሌን ተፍሲር ክፈቱና ተከታተሉ እዩን እላለን። አማርኛው ምን እንበላቸው የነሐሽ አማርኛ ተፍሲር ተከታተሉ፣ ካለ አንብባው አይረዱም፣ አልገባንም ብለው በሁለተኛ ቀን ሁላቸውም ተሰባስበው መጥተው ምን ማለት ነው ይላሉ። ሳየው ቃል በቃል ምንም የለው። እሳቸው ነበሩ በህይወት እጅ ጠየኳቸው። ዶላ ምንድ ነው ይሄ፣ እንደዚህ የሆኑ አልኳቸው። አይ በዚያን ጊዜ የተፈለገውም ይሄው ነው ቃል በቃል እንዲሆን ነው። ከዚያ ብንጨምር ማብራሪያ ብላችሁ እንኳን እንዳትጨምሩ ተብለናል። እንኳንስ እኔ ፉትኖት እንዲሰራ ፈለግኩኝ። ለምንድን ነው ማብራሪያ ይሌለው አንዳንድ ጊዜ የሆነ አያ ድፍን ያለ ነገር የሚመስልህ ግን የወረደበትን ምክንያት ስታውቀው ፍንትቁ ብሎ የሚገባህ ነገር አለ። እንዲህ እንዲህ ለምን አልተሰራም ስላቸው አይ እዚያን ጊዜ እኮ የመንግስት የኃይለስላሴ መንግስት ነው የሚመራው ፕሮግራሙን የነበረው ካለው እንትን አንድ መጨመር የለባችሁም ተብለን፣ እንዲያውም የእንግሊዝኛውን የፈረንሳይኛውን አምጥተን እሱ ጋራ እያስተያየን ነው የሰራ ነው ቃል በቃል እንዲሆን ከዚያ እንዳያልፍ ተብሎ አሉ አሉ። ወይም አቅም የለኝም እንጂ ይህን ነገር መስራት አለብኝ ብዬ አሰብኩኝ። ሀጅ ሳኔ ረሕመቱላሂ ዓለይ ሰማንያ አንድ ላይ ሞቱ መሰለኝ። ሰማንያ ሁለት ሰማንያ ሶስት ኢህአዴግ ገባ ሰማንያ አራት ማህበራቶች ተዋቀሩ። ከነዚህ ማህበራቶች መካከል የኢትዮጵያ ዑለማዎች ማህበር አንዱ ነበር። የኢትዮጵያ ዑለማዎች ማህበር መሻይኾች እያሉ እኛ ማዘዝ የምንችለው አንተን ነው ብለው እኔን ሊቀመንበር ሆናሉኝ። አረ እባካችሁ ብል አይ በቃ ጨርሰናል፣ አስመራጭ ኮሚቴ አዋቅረናቸዋል፣ እነሱ ናቸው የሚሸክሉት። እነሱ አንተ እንዲያርገናል፣ ገሌ እንዲያርገናል አሉ። እዚያ ቁጫ ልነ ልክ የዑለማው ማህበሩ ስራ ሲጀምር ሸክ ዙበር ረሕመቱላ ለሼክ ዙበር ነበሩ። ሌሎች መሻይኮች እንዲ መጀመሪያ መስራት ያለብን እንግዲህ አላ ካመጣን ከሰበሰበን ተፍሲሩን መስራት አለብን አልኳቸው። አንዳንዶቹ ተሰርቱ የለ ምናምን አሉ። እስኪ አምጥቼ ኪታቡን ሚያጠገቢ ይሄን ንቅራና አንብበኝ የትኛው አንብብልኝና ንገረኝ የትኛው አያ ነው ይህማን አልኩት። አሱ ማካብ ከባድ ነው እኮ እኛ ሲአንብበው አንብበው ተማሪዎች ጠይቁን፣ ራሱ ቁርኣን ከፍተን ቁርኣኑን አይተን ነው የምንነግራቸው አሉ። ስለዚህ የማብራሪያ ይፈልጋል። ተፍሲሮቹ በአረበኛ እንግዲህ ያው በሺህ የሚቆጠሩ የቁርአን ተፍሲር አለ በየ አይነቱ አንዳንዱማ አሁን አሁን በቅርብ ጊዜ አርባ አራት ቮሊም አርባ አራት ሙጀለድ ተፍሲር መቶልኛለን። አርባ አራት እያንዳንዱ ገጽ ሰባት መቶ ስድስት መቶ ገጽ ያለው በኋላ ያንን እንስራ ብለን ስናስብ መሀል ላይ እንግዲህ ሰማንያ አራት አካባቢ ላይ ነው ይሄን ያሰብ ነው አልተጀመረም። ኢንሻላህ እያለ ሰማንያ አምስት አገሪቱ ላይ የዚህ ውስላማዊ እንቅስቃሴዎች የማያስደስታቸው ሰዎች ተነሱና ብጥብጥ አደረጉት። ሰማንያ ሰባት እስር ቤት ገባል። እስር ቤት እያለሁ እኔ ጋር የታሰሩ የኢትዮጵያ ሙስሊም ወጣቶች ድርጅት አባላት ወጣቶች ኔጋ ነበሩ። እነሱ ጋር ሙነዘመተ ሸባብ፣ እኔ እንኳን የኢትዮጵያ ዑለማዎች ማህበር ነው። ወጣቶቹ የታሰሩት በሙነዘመተ ሸባብ ነው። አይ እሱ እስላም በእስላም ነው የታሰርነው። ምንኛ ማህበሩ ምንም የሚሰራ እኮ የለውም። እኛን አልፈለጉንም። ለማንኛውም ስንታሰር ተፍሲር ጀመርኩ። እዚያ ውስጥ አሁን ስራ ጀመርኩኝ፣ አገኘሁ፣ መስራት ይቻላል መጽሐፍ አይቻልም፣ አይወጣልህም አሉኝ። በአይወጣም ችግረኝ ግን እኔ ልሞክር ብዬ ጁዝ አመን ፈሰር እነዚያ ወሰዱብን። አንድ ቀን ይፈትሻሉ፣ ፖሊሶቹ ይፈትሻሉ። ምን እየጻፉ ነው፣ በቃ አሳልፈው ወጥተው ውስጥ ውጭ ምናምን ይላሉ ብለው ሲያገኙት፣ ተበጣጠሱት፣ አቃጠሉት ምናምን ማንበብ ሞከሩ። ሲያሞክሩ አመ ተባረክ ምናምን ይላል። አይ በቃ አቃጠሉት። ለማንኛውም የሼክ መሐመድ ወሊ ኪታቦች ነበሩ አንዳንዶቹ የሚወጡ እናዚህ እሳቸው ያውቋቸዋል። እሳቸው ዝም ብላችሁ ገፋፍታችኋቸው ነው እንጂ እሳቸው ተንኮሌላቸውም ይላሉ። የእኛን ጽሑፍ ፈሩት ይመስለኛል። የኔን በተለይ ፈትሸው ወሰዱብኝ። ግን ሀሳቡ ገባኝ። ጭንቅላቴን አይወስዱት፣ ወረቀቱን የወሰዱት እንጂ ልክ እንደወጣሁ ጀመርኩኝ። ጀመርኩ አይአመቻ አይደለም ምንድነው የመጀመርኩት? የመጀመሪያው የናሀጅ ሳኔን ተፍሲር በፉትኖት ማብራራት ነበር። አሁን ይቺ ስራ ጀምሬ አንድ ሁለት ሰዎች አማከርኩኝ። እስቲ የሰራሁን አሳየኝ አሉኝ። አንዱ ሳሳያቸው በጣም ብዙ ነው። እንዲ አሁን ለምሳሌ ቁል ሁወ አላሁ አሐድ ላይ አስታውሳለሁ። ቁል በል ነው አደል የሚለው። ማን ነው በል የሚባለው? እዚያ ላይ በል ነው በል ማንን ነው? አይ እዚህ ላይ በል የተባሉት ነቢዩ መሐመድ ናቸው፣ ሰለላሁ ዐለይሂ ወሰለም። እሳቸውን ለህዝቦችህ በል ነው ምናምን። ምንደ ማለት ነው መልእክተኛችን መሐመድ ሆይ የሚቀጥለውን ለህዝቦችህ በል ማለት ነው ምናምን ብዬ እንደዚህ። ያ እንዲሁነ ሰላሳውን ልትሰራ ትሰራ ነው አሉ። እኔ አልመክርም አሉ። እናምና ለምን ለራስህ አትሰራም? የሳቸውን ኪታብ እንደዚህ ብታደርግ አሉ። አሀ የሳቸውን ብዙ ስራው ደግሞ ትልቁ ስራ እኮ ሰርተውልናል እሳቸው አማርኛውን አረበኛውን ወደ አማርኛ የመቀየሩን ስራ ብዙውን ማለት ይቻላል ሰርተውልናል። ለሱ ነው እሱማ ሁሉም እኮ ያው አረበኛውን ቢሆን ኢማሙ ጦበሪ የሰሩትን ኢማሙ ጦበሪ ምን አባስ የፈሰሩትን ነው ሰብስበው ተፍሲር የሚባለው። ግን ይህን ሁሉ በፉትነትና በማብራሪያ በፍጹም ልሰራው አትችልም። ሌላ ሸይኽ ሐሚድ ሙሳ ዶክተር ጀይላን ገለታ የሚባሉ ሁለቱ ሸኾች አንድ ቀን አግኝቻቸው እንዲሁ እየሰራህ ነው ሲሉ ይህን ነገርኳቸው። እነሱም ደገሙት፣ እንዲህ አንድ ኪታብ ላይ ለምንድን ነው የምትረባረቡት? የምንረባረበው ለምንድን ነው አዲስ ሌላ ነገር የማይሰራ እንዲህ እኔ እኮ ብዙ ስራ እዚያ የተሰራ ነው። እኔ የእሳቸው ነው ግንዛቤው፣ አስተማሮትም የእሳቸው አስተምሮት ነው የሚሆነው። እኔ እንደዚህ አብያ እንደዚህ የሚባል የለም ብሉተብያ ና ብሉ ከር ሸይኽና ደረሳ ቢሆኑ ብሉቀይምና ብሉተብያ ሸይኽና ደረሳ ቢሆኑ አንድ ኪታብ ነው የሚጽፉት በየራሳቸው ይጽፋሉ፣ ህዝቡ ከዚህ ያላገኘውን ያገኛል አሉ። በኋላ ሳየው ለምን አልሞክረውም ብዬ ሳየው ገባው ትርጉም ላይ ብዙም ከነሱ የሚለይ ብዙ የለው። ቃል በቃል ትርጉሙ ቁል ማለት በል ማለት ነው። መቼስ ሆ ማለት እሱ ማለት ነው። እነሱም እሱ ነው የሚሉት ሸኹም እሱ ላይ ብሎ የፈሰሩት፣ እኔም እሱ ብዬ ነው የፈሰረው። አላህ አላህ ነው። አህድ አንድ ማለት ነው። ግን ሶስት ነገሮችን ልጨምር፣ በተወሰንኩኝ አንደኛው እዚያ ራሱ አማርኛው ላይ አንዳንድ ጊዜ ጠጠር ያለ አማርኛ የድሮ አነጋገር የተጠቀሙት ነው ብዬ የማስበውን ማላላትና አሁን በየመንደሩ እየተነገረ ካለው አማርኛ ጋራ ትንሽ ማቀራረብ ሰው እንዲገባው። ሁለተኛ ለማላላት መግባት ያለባቸውን ነገሮች በቅንፍ የገቡ ካሉ በቅንፍ የሚገቡ ከሆኑ ቅንፍ የሌላ መሆን ሳይኖር ዝም ብሎ መግባት ያለባቸው ከሆኑ እነሱን ማስተካከል ነው። ሁለተኛው ለእነዚህ የቁርአን አያዎች ማብራሪያ መረጃ ሊሆኑ የሚችሉ ሊረዱ የሚችሉ የሰበበ ኑዙል ይባላል። የቁርአኑ አንቀጾቹ የወረዱበት ምዕራፎቹ የወረዱበት ምን ላይ ያተኮሩበት ጉዳይ ሰው እንዲረዳው እሱን መጽሐፍ እንዳለብኝ ሶስተኛ አስተምህሮት እኔ በዋናነት ሶስተኛው ላይ ያሰብኩት ከዚህ ክታብ ላይ እህን ተፍሲሩን ቁል ሁወ ላሁ አሐድን ቀርቶ አንድ ሰው ዝም ብሎ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ብሎ መሄድ የለበትም እያስባለሁ። ቆም ብሎ ይህ አያ ስለ እኔን ምን ምንድን ነው ያስተማረኝ ብሎ መሄድ አለበት የሚል እውነት አለኝና፣ ሱብሓነላህ፣ በዚህ በዚህ ጽሁፍ የተጻፈ የአረበኛ ጽሁፍ መዲና ላይ ሙአሊፉ ራሱ ሸይኽ አቡበክር አልጀዛኢሪ የሚባሉ ረሕመሁላህ ሙተዋል አይሰሩት ተፋሲር የሚባል ኪታብ አላቸው አረበኛ። እሱን ሰጥተውኛ ቃሉ የሆነ ውድድር ጠይቀው ዝም ብለው ተማሪዎች መካከል እኔም ለዑምራ ሀጀ ስመልስ ሰጡኝ ኪታቡን ሀዲያ ብለው እሱን ይጀመጥቻለሁ። እና እሱን ሳነብለው ሁልጊዜ እንትን ቀልብ የሚሰበረው ይኸው፣ አረበኛ የሚያነብሰው ይህንን አስተምሮት እያያዘ ነው የሚሄደው። ይሄኛው ግን የለም ብዬ ጀመርኩኝ እሱን እንደ መነሻ አድርጌ አስተምሮቱን ሰራው። በዚህ መልኩ የአላህ ስብሐነሁ ወተዓላ ፈቃዱ ሆኖ አስራ አምስት ዓመት አካባቢ ፈጅቶብኛል። ምክንያቱም ለሱ ብያ ብ ቁጭ ብዬ ለምሰራው እኔ ታክሲ ላይ ሁኜ ነው የምሰራው፣ በአስ ላይ ሁኜ ነው የምሰራው፣ ምናምን ችግር የለኝም። ሀሳቡን ከያዝከው ታክሲ ላይ ሁኜ ሀሳቡን ጽፌ በደብተር ምናምን እዚያ በኋላ አስተካየ እንትን እላለሁ። ከዚያ ወደ ኮምፒውተር መቀየር ነበረብኝ። ኮምፒውተር አላቅም ኮምፒተር አጽፋለሁ ስል በየራቦል ጸሐፊዎች አካባቢ እየሄድኩ ነበር ማጽፈው። ሳጽፍ ፊደሉን ብልሽት ሽት አድርገው ነው የሚሰጡኝ። ከዚያ በኋላ የግድ እኔ መጻፍ አለብኝ ብዬ በግሌ አንድ ሺህ ሰባት መቶ ገጽ ተፍሲር ጽፌ ነበር። አሁን አራሚዎቹ ይሄን አስተካክል፣ ይህን እንተው፣ ይሄ ደካማ ነው ደዒፍ ነው፣ ይህን አትጨምሩበት፣ ይሄ በስተዋል እያሉኝ ቀንሰው ቀንሰው 1200 ምናምን ነገር ነው የታተማሁ። በዚህ መልኩ ነው ተፍሲሩ የተዘጋጀው። አዲስ ነገሩ ምንድን ነው? የእነ ሀጂሳኔን ተፍሲር ምንጭ መሆን አልነገርክም። እኔ ጽፌአለሁ። የሚያትመው ድርጅት ይሄን መግቢያህን አተታህን አልፈልግም ብለው ስለጣሉት ነው እንጂ መነሻዬ የሸሆቼ የሀጂ ሳኔ ተፍሲርና የሌሎችም ወንድሞቻችን በወንድማችን ሀሰንታጁ የተሰራውና ነጃሽ ያሳተመውም የነጃሽ ተፍሲርም ብዙ ረድቶኛል። በዚህ ጉዳይ ላይ ወንድማችን ማነው፣ መሐመድ ጀማል ሙክታርም ጀምሮት የነበረው ያልጨረሰው የተፍሲርም ጅምር ብዙ ጠቅሞኛል። ሌሎችም በአማርኛ የተጻፉ ነገሮችን በተለያዩ ርዕሶች ላይ ተጠቅሜባቸዋለሁ። ያው ተመልካቾቻችን ጋር የተነሱ ቅሬታዎች ናቸው እነዚህ። ሸኽ ይህን መጽሐፍ ሲጽፉ ከሸካቸው ነቅል አድርገው ነው ተፍሲሩን ሼክም ሼክ መሐመድ ሳኒ ሓቢብም በዛ ነገር ላይ ተስማምቶ ነበረ። የሚለው እኔ ተረዳሁት ማለት በቂ እንዳልሆነ ያ ነገር እኔ ተረዳሁት እና ይህን ነገር እንዲታረው እንፈልጋለን። ውድና የተከበራችሁ ተመልካቾቻችን ከሸህ ጋር ለሁለት ክፍል ያደረግነው ቆይታ እዚህ ላይ ለማብቃት ተገደናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሸኻችንንም ጊዜያቸውን ሰጥተው ይህን የሚመስሉ ሀሳቦችን፣ ታሪኮችን፣ ትምህርቶችን ስላካፈሉን በጣም እናመሰግናለን። እንዲህ እንድንቀርብላችሁ ያደረጉን ቡኻሪ ብራንድ ኮሌክሽኖች ናቸው። እነሱንም እጅግ አድርገን እናመሰግናለን። በሌላ ክፍል ከሌላ እንግዳ ጋር እስከምንገናኝ ድረስ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።